ጥቅምት 12 2018። ጤና ስጥልኛ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በባህር ዳር ኤርፖርት ሰርገው በመግባት በአገዛዙ ወታደሮች ላይ ጥቃት ፈጽመዋል። የመገናኛ ሬዲዮ ጭምር መማረካቸው ሲነገር በመርዓዊ ከባህር ዳር ዙሪያ የአገዛዙ ከፍተኛ ባለስልጣናት በፋኖ ጥቃት ተፈጽሞባቸዋል የግርመው ፋኖ የባለስልጣናቱ ጽፈት ቤት ቅጥር ግቢ ላይ ነው ጥቃቱን የፈጸመው ተብሏል። በዝርዝር እንቃኘዋለን። በሌላ በኩል በጎንደር መሬት አንቀጠቀጠ። ውጊያ ሲደረግ ፋኖ የአብይን ወታደር የሬሳ ክምር ማድረጉ ተነገረ። የወታደር ምርኮም እንደ ጉድ ታፍሷል። ጎንደሬ ሆ ብሎ ተነስቷል። አገዛዙ ብረት ለበስ ታንክ በፋኖ ከጥቅም ውጭም ተደርጓል። ናጀሬ እያጓሩ ነው። በዝርዝር እንቃኘዋለን ወዲህ ደግሞ ሸዋ ላይ አብይ አህመድ ገና ከውጭ ያስገባቸው አዳዲስ መሳሪያዎች የተማረኩበት ከባድ የተባለ ውጊያም ተደርጓል። የፋኖ ኃይሎች ከአየር ወለድ ኮማንዶ ጋር ገጥመው ድል በድልም ሆነዋል። ዝርዝር ይዘንበታል። በሌላ በኩል አዲስ አበባ ላይ ግርግር ተፈጥሮ ነበር። የመንግስት ወታደራዊ ዩኒፎርም የለበሱ ዘራፊዎች የፈጸሙት ጉድ ከተማዋን እያነጋገረ ነው። እንቃኘዋለን። በሌላ በኩል ፍርድ ቤት የቀረቡት ክርስቲያን ታደለም ልብ በሚነካ መልኩ ሊገሉኝ ነው ሲሉም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 ሰብስክራይብ አድርጋችሁ የደውሉ ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚው ዳደረኩት ዘገባ አልፋለሁ። የአገዛዙ ስልታዊ ግድያ ፍርደኞች ነን ሲሉ የተከበሩ አቶ ክርስቲያን ታደለ ተናገሩ። ከፍርድ ቤት በፊት ሆነ ተብሎ ስልታዊ በሆነ መንገድ በህክምና ጦት በህመም እንድሞት እየተሰራ ነው። ተዉ፣ ይሄ ጊዜ ያልፋል ለትውልድ ቂማት ታውርሱ የስካሁን ይበቃል ሲሉ የተከበሩ ክርስቲያን ታደለም በትላንትና ሁለት ፍርድ ቤት በቀረቡ ሁለት ንግግር አድርገዋል። የተከበሩ ክርስቲያን ታደለ በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 2018 በነበረው ችሎት የቅሊንጦ ማረሚያ ቤትና ኃላፊዎችን በተመለከተም ያቀረቡትን ልብ የሚነካ አቤቱታ በከፊል ደርሶኛል፣ እንደሚከተለው አቀርብላችኋለሁ። ክርስቲያን ታደለ እንዲህ በማለት ይጀምራሉ። ኢንስፔክተር ድሪባን ለሶስት ጊዜ ያክል ደም እየፈሰሰኝ ነው፣ በአስቸኳይ ሕክምና ያስፈልገኛል ብዬ በጠየቅኩ ጊዜም ሕክምና እንዳልሄድ ከልክሎኛል። ከፍርድ ቤት በፊት ሆነ ተብሎ ስልታዊ በሆነ መንገድ በሕክምና እጦት በህመም እንድሞት እየተሰራ ነው። ኦፕሬሽን ተሰርቻለሁ። አሁን ደም እየፈሰሰኝ ነው። ይህ ችግር በአስተያየት ብቻ ሊታለፍ የሚችል አይደለም፣ የህይወት ጉዳይ ነው። መልስ ሊሰጡ የመጡትን አቶ ፍሬምን አላውቃቸውም ጉዳዩንም አላጣሩም። በመሆኑም ህክምና የከለከሉኝ ኢንስፔክተር ድሪባ መጥተው ሊጠየቁልኝ ይገባል። የተፈጸመብኝ የሰብዊ መብት ጥሰትና የህይወቴን አደጋ ላይ የሚጥል ወንጀል በመሆኑ ጉዳይም ከህግ አንጻር ታይቶ መፍትሄ ሊሰጠኝ ይገባል። ፍተሻው ማንነት ተኮር ስድብ አለበት። እኔ ካጠፋው ጠይቁኝ እንጂ አማራ ለምን ይሰደባል? ክቡር ዳኞች፣ አሁንም በህይወት ላታገኙኝ ትችላላችሁ። በኋላ እንዳትጸጸቱ መፍትሄ ስጡኝ። በተለይ ዞን አራትና ለምንገኝ የሽብር ተከሳሾች በእኛና በቤተሰቦቻችን ላይ የተለየ ፍተሻ የሚያደርግ ሽፍታ መድበዋል። በቂ ብርሃን የማያስገባ በርና መስኮት በተገጠመለት ከሽንት ቤት ጎን በተሰራ ክፍል ውስጥ ነው የታሰር ነው። ተዉ ይሄ ጊዜ ያልፋል፣ ለትውልድ ቂም አታውርሱ፣ እስካሁን ይበቃል ሲሉ የተከበሩ አቶ ክርስቲያን ታደለም ልብ በሚነካ መልኩ እየደረሰባቸው ያለውን ግፍ ለፍርድ ቤቱ አሳውቀዋል። በቀጥታ ወደ ሌሎች ዘገባ አልፋለሁ። ወደ አማራ ክልል የጦር ግንባር መረጃዎች ከማለፊ በፊት አዲስ አበባ ገርጂ አካባቢ የተፈጠረውን አንድ አስገራሚ ሁነት ላስቃኛችሁ። እነዚህ በምስሉ ላይ የምትመለከቷቸው ሁለት የመንግስት የጸጥታ አካሎችን ዩኒፎርም የለበሱ ግለሰቦች ስትመለከቷቸው ሁለቱም የመንግስት አካላት ይመስላሉ። የፌዴራል ልብስና የትራፊክ ፖሊስ ልብስ የለበሱት ማለት ነው። ነገር ግን አይደሉም። አንደኛው በትክክልም የፌዴራል ፖሊስ አባል ሳይሆን ሌባ ነው። ሁለተኛው ደግሞ በትክክልም የፌዴራል ፖሊስ የትራፊክ አባል ነው። ትላንት ጥቅምት 11 2018 ዓ ም ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች መታም ትቆማለች። ሁለት ወታደራዊ ዩኒፎርም የለበሱ የፌዴራል ዩኒፎርም ማለት ነው፣ ሴትየዋን ከመኪናዋ ጎትተው ከአስፓልት ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ትራፊክ ፖሊሱ ያይና ሳይረኑን እያስጮኸም ይከተላቸዋል። የተደናገሩት ሌቦቹ ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንድ ቪትስ መኪና ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊሱ ይደርስና ግብግብ ይገጥማል። በአካባቢ የአካባቢው ሰው ትብብር በቁጥጥር ስር ውለዋል። የተጎዳችው ባለመኪናም ወደ ሆስፒታል ትወሰዳለች። ሰዎቹ በትክክል የህግ አስከባሪ አልነበሩም። ሴትዮዋ ለአደጋ የተጋለጠችው የመኪና በሯን ሳትዘጋ በማሽከርከሯ ስለሆነም አሽከርካሪዎች በራችሁን መቆለፍ አረጋግጡ። አዲስ አበባ ላይ የእናንተን ደህንነት የሚያስጠብቅ የመንግስት አካል የለም። ስለዚህ ራሳችሁን ጠብቁ። በነገራችን ላይ እነዚህ የፌዴራል ዩኒፎርም የለበሱ ዘራፊዎች የፌዴራል ዩኒፎርሙን ያመጡት ኬትም አይደለም ከራሱ ከመንግስት አካል ስለዚህ ስለዚህ የሚጠብቃችሁ መንግስት የለምና ራሳችሁን ተጠብቁ። አሁን በቀጥታ ወደ ጦሩ ገበሬዎች ወደ አማራ ክልል ውጊ ያልፋለሁ በሸዋ ቀጠና በ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በተፈጸመ ደፈጣ ጥቃት በርካቶች የአገዛዙ ሰራዊት ሙትና እንቁስለኛ መደረጋቸው ታወቀ። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያክል የጨበጣ ውጊያ የተደረገ ሲሆን በዚህም በርካታ ወታደሮች ሲገደሉ አገዛዙም አገዛዙ ሃገሪቷን በእዳ ይዞ በቅርቡ ከውጭ ሀገራት ያስገባቸው አዳዲስ ዘመናዊ የጦር መሳሪያዎችም በፋኖ መማረካት ታቋል ታውቋል በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር ከአባት አርበኞች ጋር በጋራ በመሆን ጡት ቁራጭ አብይ አህመድ ባለምጡቅ አምሮ ሲል በሚያሞካሻቸው የአየር ወለዱ ኮማንዶዎች ላይ የሽምቅ ጥቃት በመፈፀም ድል መቀዳጀታቸውን የዙ ሚዲያና ኮሚኒኬሽን ለሚዲያችን በላከው መረጃም አስታውቋል። በእዙ ስር አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጸናሽ ሻለቃ ከሚዳና ሬማ ወረዳ የአርበኞች ጦር ጋር በጋራ በመሆን በአንድ መቶ አንደኛ አየር ወለድ ክፍለ ጦር ላይ በፈጸመው የተሳካ ደፈጣ ጥቃት ታላቅ ድል መቀዳጀትም ችሏል። ጥቃቱን የፈጸሙት በትናንትና ሁለት ንጋት ላይ ሲሆን የብልጽግና ኃይል ከሪማ ከተማ ቅርብ ርቀት በምትገኝ ሸፈሬ አምባ ቀበሌ ሰፍሮ እንዳለ ነው መብረቀ ጥቃት የተፈጸመው ሲሉ የእዙ ሚዲያና ኮሚኒኬሽን ለሚዲያችን በላከው መረጃ ጨምሮ ገልጿል። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያክል የጨበጣ ውጊያ የተደረገ ሲሆን በዚህም በርካታ ወታደሮች ሲገደሉም ያዙ ሀገሪቷን በእዳ ይዞ በቅርቡም ከውጭ ሀገራት ያስገባቸው አዳዲስ ዘመናዊ መሳሪያዎችም በፋኖ ተማርከዋል። አሁን በቀጥታ ወደ ጎንደር አልፋለሁ። ሰበር ዜና የአፋ ባህ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር በዝመቻ አርበኛ ተመስገን ጓድም ድል ያስመዘገበ መሆኑን አስታወቀ። የሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የሰሜን ምስራቅ እዝ 303ኛ ኮር አካል የሆነው 77ኛ ክፍለ ጦር ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ከፍተኛ ውጊያ ሲያደርግ መዋሉን የአፋ ባህ ሰሜን አማራ ቅጥና ብላይ ዘለቀ ህዝብ ሜጀር ጄኔራል ውባንት አባት አንደኛ ኮር ሜጀር ጄኔራል ውባንት አባት ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርብኛ አረጋ ንሙት ለሚዲያችን ባደረሰው መረጃ ገልጿል። አገዛዙ ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም ከገላውዲዮስ እስከ ውባንት ተራራ፣ ሞሽ ተራራ፣ ግደብ ተራራ ከገላውዲዮስ ከተማ ቴሌ ፈዝሎ ና የተለያዩ ቦታዎች ላይ የፋኖ ኃይሎች ከፍተኛ ተጋድሎ ሲፈጽሙ ውለዋል ሲል አርብኛ አረጋ አለባቸው ገልጿል። ይህ ሰራዊት ድባቅ በመምታት ገላውዲዮስ ከተማ ነፋኖ ነው በቁጥጥር ስር እንደዋለም የገለጹ ሲሆን የ ሰባ ሰባተኛ ክፍለ ጦር ጡት ቆራጭ ሰራዊት በውባንተ ልጆች ሲገረፍ የሞራል ና የአካል የቁስ ብራቶችን ተከናልበዋልም ተብሏል። ዘመቻ የአርበኛ ተመስገን ጓዴ ስድስተኛ ወር መታሰቢያ በማድረግ በሜጀር ጀኔራል ውባንተ አባተ ተወርዋሪ ክፍለ ጦር ሰራዊት አስደማሚያው ደውጊያ በማድረግ በርካታ ድል መመዝገቡን የገለጠው የክፍለጦሩ ጦሩ የህዝብ ግንኙነት መምሪያም ኃላፊው አርበኛ ያረጋ ሰው ከ38 በላይ የብልጽግና ኃይል መከላከያ በዓል እየተደመሰሰ ሲሆን በባንዳው ፀዳሩ ደሴና በመከላከያ ስም የተቀመጠው ጡት ቁራጭ ቡድን የላካቸው የ30 ሺህ ብር ወረሃዊ ተቀጣሪ ደህንነቶች በቁጥጥር ስርም የዋሉበት ውጊያ ነው የተደረገው። የ33ኛ ኮር የ77ኛ ክፍለ ጦር አርዲና ሳላፊ ከና አጃቢዎቹ እየተደመሰሰበት የ77ኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከና አጃቢዎቿ እየተደመሰሰችበት በአንዳ ቤት ውጊያም ተማርከው ይቅርታ ተደርጎላቸው ምህረት ተደርጎላቸው ተለቀው እያለም ተመልሰው ወደ አገዛዙ ገብተው ሲያገለግሉ እጅ ከፍንጅ የተያዙበት እንደ አጠቃላይ ከከፍተኛ አመራር እስከ ተራባል የተደመሰሱበት እንደሆነ የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታባተ አንደኛ ኮር ሜጀር ጀነራል ውባንታባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አረጋን ሞት ለሚዲያችን ገልጿል። በአካልና በሰብአዊ የደረሰባቸው ጉዳት ሲሆን በቁሳዊ ጉዳት ደግሞ በርካታ ያገዛዙ ወታደራዊ መጓጓዣ ቁሳዊ መሳሪያዎች ሲወድሙ አንድ የአገዛዙ ከፍተኛም ወታደራዊ ታንክ መቃጠሉንም የፋኖ ኃይሎች ምንጮቻችን ገልጸውልናል። አሁን በቀጥታ ወደ ጎጃም አልፋለሁ። በብልጽግና ኃይል ላይ የተሳካ ጥቃት ፈጸምኩኝ ሲል የአፋባሃ ቴድሮስ እዝ አስታወቀ። አፋባሃ ቴድሮስ እዝ ታደሰ ሙሉነህ ብርጌድ በትላንትናው እለት በመራዊ ከተማ ከንቲባ ጽህፈት ቤት ቅጥር ግቢ ተሰብስቦ በነበረው የብልጽግና ጉዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስም ችሏል። በተደረገው ልዩ ኦፕሬሽን ለጊዜው ስሙ ያልታወቀ አመራር ባለስልጣንን ጨምሮ ከአምስት በላይ ተላላኪዎች ከፍተኛ ጉዳት ማድረስ መቻሉን ከውስጥ ምንጮቻችን ለማረጋገጥ ችለናል። በሰሞኑ ያለ ምክንያት የመራዊ ወጣቶችን የሚያፍሰውና የሚያግተው የስርዓቱ ቅጥረኛ ሰብሳቢ በዛሬው ጥቃት ከፍተኛ ድንጋጤ ውስጥ መግባቱንና እርስ በራሱ አለመተማመን እንደገጠመውም እንደገጠመው ለማረጋገጥ ተችሏል። አንዳንድ አመራሮች ወደ ባህር ዳር መሸሻቸውንም አረጋግጠናል። ይህ በእንዲህ እንዳለ በትላንትናው ዕለት እዚሁ ጎጃም ላይ አስደማሚ ጥቃት ተፈጽሟል። የጣናው መብረቆ ብርጌድ ዘጌ አራራት ሻለቃም ከጠዋቱ 3 ሰዓት ሰርገው በመግባት ኤርፖርቱ ዙሪያም ጥበቃ ላይ በነበሩ የፌዴራልና የመከላከያ ሰራዊት ላይ እርምጃ መውሰድ፣ ሁለት ቆስለኛ በማድረግ አንድ ሬዲዮ መገናኛ ይዘው መውጣት ችለዋል። በሌላኛው ደግሞ ሻለቃ እሸቱ አማረ አየር ኃይል ኮማንዶ በአማራ ላይ እየተሰራ ያለውን ግፍ እያየሁ መቋቋም ስላልቻልኩኝ አማራዊ ግዴታዬን መወጣት አለብኝ በማለት በዛሬው እለት ከደብረዘይት ካምፕ በመውጣት ፋኖን ተቀላቅሏል። ተጨማሪ አለን። አመሰግናለሁ። ጥቅምት 2018 እንግዲህ በዛሬ ሁለት አንድ ከኤርፎርስ ኃይል የነበረ ወጣት ታጋይ እንግዲህ በዚህ ትግል አለም ውስጥ ይበቃኛል፣ አማራ ላይ እየደረሰ ያለው ግፍና መከራ ይበቃል በማለት ከተቋሙ በመውጣት ወደ ፋኖ ነው የተቀላቀለ፣ አንድ የአየር ኃይል አባል አለ። እስኪ አጠቃላይ ያለውን ሁኔታ ማንነቱን እና አጠቃላይ የነበሩ ሁኔታዎችን ከሱ እንቀበል፣ ወይም ያሉትን መረጃዎች ከሱ እንወስዳለን ማለት ነው። ወደሱ ጋብዛችኋለሁ። እሺ፣ አመሰግናለሁ። እስኪ ስምህንና የት አካባቢ ስትሰራ እንደነበር ያለውን ነገር አጫውተን። ኤርፎርስ አየር ኃይል እዝ ነበር ያነበርኩት አየር ኃይል እዝ ኤርፎርስ ክፍለ ጦር ነበር የምሰራው። የክፍለ ጦሩ ወታደራዊ ፖሊስ ወይም ደግሞ እዛ ተዋጊ አባል። እዛ በነበረው ስነ ስርዓት የዘረኝነት እንትኖች ይታያሉ። በጣም ትኩረት የሚደረገው ነገር ቢኖር ዘረኝነት ነገሮች ናቸው። እዛ በአማራን ስትሆን ወይም ደግሞ በብሄር አማራ ስትሆን በጣም ልዩ መከራ፣ ብዙ ስቃዮች ይደርሳሉ። የሚደርስበት መከራ ምንድን ነው ካላችሁ ምልመላ በመጣ ሰዓት እንደዚሁ በተለያየ ስራ ደረጃዎች አሉ። የማረግ ደረጃዎች፣ ስልጠና ደረጃዎች አሉ። በእኔ ብቻም አይደለም ብዙ አማርኛ ተናጋሪዎች ላይ የተለያየ ግፍ ነው የሚደርሰው። ከኋላ መቶ ከኋላ ተመርቆ ተመረቀ ተመረቀ የመጣው የበለጠ ደረጃ እየደረሰ ሌላ ብሄር ሲሆን ኦሮምኛ ተናጋሪ በሆነ ቁጥር ምልመላ ከመጣ የተሻለ ምልመላዎች ይወጣሉ። የተሻለ ብዙ ምልመላ አሁን አየር ፎርስ ላይ ብዙ ምልመላዎች አሉ ብዙ የተሻለ መልመላ አለ። የተሻለ ደረጃ አለ። መልመላዎች ብሄርን ወክለ መልመላ እየተመለመለ ለኛ አእምሮ የሚነካ ነገር ሲፈጠር፣ ስለዚህ አማራነት ወንጀል ከሆነ የሚለውን የአእምሮ እንትን ይዘን፣ ስለዚህ አያስፈልግም በማለት በዛሬው ዕለት ትግሉን ለቅቄ ወደ አማራ ፋኖ ተቀላቅላት። እሺ እሸቱ እንደው ከዚህ በፊት የት ቀጠና የት አካባቢ ነበርክ? እንደው በግል ስናወራ ያሉትን ሀሳብ ስታጫውተኝ እንግዲህ በቪአይፒ ጥበቃ ደረጃዎች ላይ ነበርክና ምንድን ነው እንደው እውነት በወታደራዊ ተቋሞች ላይ አማራ በመሆናችሁ የሚደርስባችሁ የነበረው ግፍ እና መከራ ይበቃል በማለት ቢያንስ እንኳን ከአማራ ጋር ፋኖ ጋር ተሰልፌ አንድ ግዳጅችን ፈጽሜ ለሀገሬ ለእውነት መስዋዕት መቻል አለብኝ በሚል ነው ከዛ ተቋም እንደወጣ የነገርክ ያልና እንደው በተቋሙ ደረጃ እስኪ መቼ ዓመተ ምህረት የተቀላቀልከው የቴት ቦታዎች ግዳጆችን ፈጽመሃል። ና እስኪ እንደው ይሄን አጠር አድርገህ በመጨረሻም የምታስተላልፈው መልእክት ካለ እዛ በመከላከያ ተቋሙ ውስጥ በማንኛውም የሙያ ዘርፍ ያሉ አማራውያን የምታስተላልፈው መልእክት አለ። የመጨረሻ እድሉን እስኪ ለአንተ ልስጥህ። እሺ አመሰግናለሁ። አይ እኔ አሁን እንደምለው ታውቃለህ፣ እኔ ስታገል የነበረው በአየር ኃይል በደብረ ዘይት ከተማ ነው። አየር ኃይል ዋና ማዘጃ ደብረ ዘይት ላይም ታገያለሁ አዲስ አበባ ላይም እንደዚሁ፣ በሁሉም ቦታዎች ያልተሳተፉት ብዙዎች ባድሜ ሳይቀር ይጃሉ አልሸባብ ቡጊ ያለ አልሸባብ ቡጊ ሄሊኮፕተር ጃባዮ ብቻ እንደዚህ ዋው ብዙ ጠቅላይ ሚኒስትር ሞራ ኦር በቃ ብዙ ጀነራሎች ሲመላለሱ እጃበኛ ነበር። እጃባ አዲስ አበባ ድረስ ያደረሰ ሆላ ብዙ አመራሮች አሉ። ብዙ አመራሮች በኛ እጅ የሚንቀሳቀሱት እኛ ግቢ ጉብኝትም ሆነ ማንም አመራርች እናስ ጉብኝ ምንለው ኛ ስራ ይዛ ነበር። ኤርፎርስ ውስጥ ነበር የምሰራው። ኤርፎርስ ውስጥም አልሻባብ ውጊያ እስከ ባድሜ እንትና ማን ነው ካራማራ ባለፉ እስከ ማን ነው ድሬዳዋ ባህር ዳር ወደ ምንጃር ብዙ ኦፕሬሽኖችን ተወጥቻለሁ። ኦፕሬሽን ተወጥቼም የሆነ የዘረኝነት እንትኖች ስላሉ አይመችም ሀይለ አሁን ከተቋሙ ልትወጣ የቻልክበት ዋነኛው ምክንያት፣ እና እስኪ እንደው ሌሎች እዛ ተቋም ውስጥ ያሉ ከምንም በተለይ አማራ ለሆኑ ሀይሎች የምታስተላልፈው መልእክት ካለ? እስኪ አማራ ምንም ተጨቁኖ ኑሮ አይኖርም። ተጨቁነን እስከ መቼ የሚለውን ይዘው ይህ አማራ ፋኖ ትግል ቢቀላቀሉ የተሻለ ነገር ነው ብዬ አስባለሁ። ምክንያቱም ምንድን ነው ካልከኝ፣ እዛ ሁሌም ተረጋጭ ነው ከመኖር ተረገጦ ከመኖር ረግጦ መኖር ይበልጣል፣ ይሻላል

እዛው አማራዎች አሉ ብዙ። ለሀገር የሚታገል ለሀገር አላማ ያለው አማራ አለ፣ ግን አላማ ይኑረው እንጂ እዛ የሚሰራው ስራ ግን ልክ አይደለም። እሱ አላማ አለው ተቀምጦ፣ አላማ የሌለው ነው የሚያድገው። እሱ በስንት ሺ ዓመተ ምህረት ገብቶ በ92 ገብቶ በ95 ገብቶ በተራ ነገር ታስሮ ማረሚያ አምስት አምስት ስድስት አመት ተፈርዶበት ማረሚያ ውስጥ ነው የምታገኘው። እሺ ማረፊያ ማረሚያ ውስጥ ግባ፣ ታሰሬም ገብቻ ካልሆነ ግባ ውስጥ ስትገባ 75% አማርኛ ተናጋሪ ነው ታስሮ ያለው። ምንም መፍትሄ የሌላቸው አሉ ታስሮ የተቀመጡ አንድ አለ ብር ጠፋ ተብሎ አምስት ዓመት የተፈረደበት ሻምበል በዘጠና ሰባት ታሙ ታገባ። እንዲህ አይነት ሁሉ ትግል ለአማራ አይሆንም። ምንድነው አማራ እንዴት ልዩ ጭቆና ይደረግበታል? ልዩ ጭቆና ይደረግብን አይገባም? ስለዚህ እዛ ውስጥ ያለ አማራ አይጠቅምም አይሆነንም። ስለዚህ ትግሉን መቀላቀል ይኖርብናል። እናታችን እህታችን በየቦታ ጡታ እየተሸለተ ጡታ እየተቆረጠ ልንኖር አይገባም። በእርግጥ እዛ ላለ ሰው የሚነገር የፖለቲካ ንግግር ይለያያል። እዚህ ፋኖ ነው ሌላ ነው ተብሎ የሚወራው እዚህ ስቶ የምታየው ደግሞ ሌላ ነው። እዛ የምታየው ሌላ ነው። እዚህ እዛ የሚወራ ስለፋኖ ሌላ ነው። እዚህ የምንሰማው ግን ስለፋኖ ሌላ ነው። ስለዚህ ሃይላይቱ ይለያል እዛ የሚደረገውና እዛ የሚነገረው ድርጊት ይለያያል። ያያል ድርጊቱና ሆነ ንግግሩ ስለሚለያይ አይጠቅምም። መቀላከያ አሰራሩም ሆነ እንትኑ ስለማይጠቅም እዛ ያላች ጓዶች መነብረው ነገር ወደ ፋኖ እንቀላቀል ምለው አመሰግናለሁ። እሺ ከልብ አመሰግናለሁ። ቀጣይ እንግዲህ በትግሉ ውስጥም ተሳትፈ የተሻለ ሚናና አማራዊ ግዴታ እንደምትወጣ ተስፋ እናደርጋለን። ሌሎቻችሁም እንግዲህ ሁላችሁም የወንድማችን መልእክት በመቀበል ይህ አማራዊ ግዴታችንን ከተቋሙ በመውጣት የምንችለውን አስተዋጽኦ እናድርግ ለማለት ፈልጌ ነው። እኔም ከልብ አመሰግናለሁ። በትላንትናው እለት የጎጃም ፋኖ ኮማንዶዎችን አስመርቆ ነበረ። በጥቂቱ ተመልክተናቸው እንመለስ

የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ አራተኛ መተከል ክፍለ ጦር ለተከታታይ ስድስት ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላትን አስመረቀም። ክፍለ ጦሩ በተደጋጋሚ የኮማንዶ አባላትን ያስመረቀ ሲሆን ዛሬ ደግሞ የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ ሁለት ጊዜ ያስመረቀ ሲሆን አሁን ደግሞ ለሶስተኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸው ያሳምነው ኮርስ ልዩ የኮማንዶና የግረኛ ሰራዊት ፋኖችን ማስመረቁን አስታውቋል። በህዝባዊ አብዮት የተቀጣጠለው የአማራ ህልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣቱ ዘመናዊ የጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን የተላበሱ የእሳት ነበልባል ወጣቶችን እያፈራም ይገኛል ብሏል። ስለሆነም ጃዊ መተከል አራተኛ ክፍለ ጦር በስነ ልቦናና በአካል ብቃት የተገነቡ አማራዊ ሴትን የተላበሱ የምንጊዜም የቁርጥ ቀን የሆኑ ያይበገር የፋኖ ኃይሎችን ከክፍለ ጦር ውስጥ ከብርጌ ድረስ በበቂ ሁኔታ ሰልጥኖ አስመርቋል። ይህ ነበልባል የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጀብዶችን እየፈጸመም ይገኛል። አማራ ሀገራዊ ሁለንተናዊ የተሳትፎ እንዲረጋግጥና በህይወት የመኖር መብቱ እንዲጠበቅለት ከተፈለገ ፋኖነት ኪ የሌለው ዘላለማዊ የማንነትና የነጻነት ተምሳሌት ነው ሲል የመራፋኖ ብሔራዊ ኃይል ቴዎድሮስዝ መተከል ክፍለ ጦር ህዝብ ግንኙነት መምሪያ ክፍል አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ በምዕራብ ጎንደር መተማ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ከወር አርበኞች ክፍለ ጦርና የሁለተኛ መይሰው ካሳ ኮር አጣና ዋሲ ክፍለ ጦር በአገዛዙ ጥምር ጦር ኃይል ላይ እርምጃ ወስደዋል። ዛሬ ጥቅምት 11 2018 ዓመተ ምህረት ከመተማ ቅርብ ርቀት ሽመለ ጋራ የመሸገ የጠላት ኃይል የፋኖ ኃይሎች ወዳሉበት ቀጠና ቢንቀሳቀስም ፋኖ በወሰደ የማጥቃት እርምጃ የጠላትን ጥምር ጦር ኃይል ወደ መጣበት መመለስ ችሏል። ከሽመለ ጋራ የመጣው የጠላት ኃይል ባላሰበውና ባልጠበቀው ሁኔታ በፋኖ ከፍተኛ ምት አስተናግዷል። በተደረገው ደውያ የሚያገዛዙት ጦር ሙትና ቁስለኛውን ይዞ ወደ መሸገበት ምሽግ ተመልሶ ገብቷል።